በጉዳዩ ላይ እጁ እንደሌለበት ተረጋግጦ ከተለቀቀ ነፃ ነህ ተብሎ ከተለቀቀና ነፃ ሰው ከሆነ በዚህ ሴት ሞ ግድያ ውስጥና ሞት ውስጥ ግን እጆች አሉ። እነዚህን እጆች ያልተፈለጉበት ምክንያት ምንድን ነው? ምድሪቱ በቃ ለወንጀለኞቹ ክፍት ተብላ ተሰጥታ ወንጀለኞች እንደፈለጉ እየፋነኑ የሚኖሩባት ሌላው ህዝብ ደግሞ በእነሱ መከራና አሳሩን እየበላ እንዲኖርባት የተፈቀደች ምድር ነው እየመሰለች ያለችው ኢትዮጵያ። ለምንድን ነው በዚህ ጉዳይ ላይ መሰራት የተገባውን ስራ የህግ አካላት ያልሰሩት? እስከ ፍጻሜ እስከ ግብ ድረስ ሄደው ለዚች ሟች ፍትህ እንዲሰፍን ያልተደረገበት ምክንያት ምንድን ነው? ሰላም፣ ሰላም እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ዛሬ የንስር ዓይን ወይም ደግሞ ልዑል እያቀረበ ባለው ሰሞኑን በተከታታይ እየለቀቀ ባለው ታሪክ ላይ በጣም ጥያቄ የፈጠረብኝ ነገር ስላለ ስለሱ ነገር መናገር ፈልጌ ነው የመጣሁት። በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሰምታችሁም ስትጨርሱ ያላችሁን አስተያየትና ሀሳብ ኮመንት መስጫው ላይ አስቀምጡልኝ። የታገተው ልጅ ማለት የመቅደስ ባለቤት የነበረው ብሩክ በመቅደስ ሞት ምክንያት ወይም ደግሞ በመቅደስ ግድያ ምክንያት ለስድስት ወር በፖሊስ ጣቢያ ጉዳዩን ሲከታተል እንደነበረ፣ በእስር ቤት ሆኖ ወይም እስር ላይ ሆኖ ጉዳዩን ሲከታተል እንደነበረ እና ከስድስት ወር በኋላ ግን ፖሊስ ነጻ ነህ ብሎ እንደለቀቀው እንደለቀቀው የተሰማ ነገር ነው ከታሪኩ ስንከታተል እንደነበረው። ይሄ ብሩክ የሚባል ሰው መቼም ነፃ ነው ተብሎ ሊለቀቅ የቻለበት ምክንያት አንድ ትልቅ ምክንያት አንድ ትልቅ ምክንያት ቢኖር ነው ማለት፣ እርግጠኝነት ነፃ መሆኑ ተረጋግጦ በግድያ ውስጥ እጁ እንደሌለና ባለቤቱን እሱ እንዳልገደላት በፖሊስ ተረጋግጦ ተለቋል። ለስድስት ወር ደግሞ የብሩክን ቃል ሲቀበል ሲሰማ የነበረ ፖሊስ አለ፣ ፖሊስ ወይም ፍርድ ቤት አለና ይሄ ሰው ባለቤቱ መቅደስ ከመሞቷ በፊት ህይወቷ ከመጥፋቱም በፊት ወይም ደግሞ ነፍሷ ከማለፏ በፊት ግን ተጎድታ ወድቃ ወለል ላይ ተዘርራ ባለችበት ሰዓት ከስራ ወደ ቤቱ እንደገባ በህይወት እያለች ባለቤቱን እንዳገኛት ሰምተናል። እንደገና ደግሞ እንዲህ ያደረገቻት ወይም ለዚህ አይነት ስቃይ ወይም ደግሞ ለዚህ የሞት ጣር ላይ ያደረሰቻት የገዛ እህቷ የገዛ እህቷ እንደሆነችም ሚስጥሩን መቅደስ ለባለቤቷ ነግራ ነው ያረፈችው። ባለቤቷ ብሩክ ደግሞ ይህንን ሚስጥር ሰምቷል። የባለቤቱን ሞት ምክንያት ምን እንደሆነ አውቋል። በወቅቱ ግን ያው ወንጀለኛ ተብሎ ወይም ደግሞ ተጠርጣሪ ተብሎ ወደ ፖሊስ እጅ እንደገባና ወደ ፍርድ ቤት እንደቀረበ የሰማነው ነገር ነው። መቼም ይሄ ብሩክ እዛ ፍርድ ቤት በሚቀርብበት ወቅት ወይም ደግሞ በህግ አካላት እጅ ላይ ያለ በፖሊስ ላይ እጅ ላይ ለስድስት ወር በስር ላይ ተቀምጦ ባለበት ጊዜ እሱ እንዳልገደላት ፖሊስ ሲያረጋግጥ፣ ነገር ግን ይህች ይሄ የብሩክ ሚስት በማን እጅና በማን አማካኝነት ለእንደዚህ አይነት ሞት ወይም ለእንደዚህ አይነት ሁኔታ እንደተጋለጠች ከባለቤቱ የሰማውን ነገር ለፖሊስ የመናገር ግዴታው ነው። ለምን? ያየው ነገር አለ። ከባለቤቱ የሰማው ነገር አለ። የባለቤቱን ስቃይ የሞት ጣሯን በደንብ አድርጎ ተመልክቷል። በግድያው እሱ ነፃ አይደለም። ነፃ ነህ ተብሎ ሲለቀቅ፣ ነገር ግን ከባለቤቱ የሰማውን ነገር ለፖሊስ መናገሩ አይቀርም። በዛን ጊዜ ግን በዚች እህቷ እና በእህቷ ዙሪያ ፖሊስ ክትትል ያላደረገው ለምንድን ነው? እስከዛሬ ድረስ እስከዛሬ ድረስ እህቷ በእንደዚህ አይነት ስር የሰደደ ወንጀል ውስጥ መቅደስ ካለፈች በኋላ በእንደዚህ አይነት ወንጀል ውስጥ እየተንቀሳቀሰች እንደፈለገች እየፋነነች እንድትኖር የተተወችበት ምክንያቱ ምንድን ነው? መቼም እራሷ እጇን አንስታ በማደጎ እህቷ ላይ አንዳችን ነገር እንኳን ባታደርግ ወይ ገዳዮችን ዱርዮችን ቀጥራ አስቀጥራ ባለቤቷ ብሩክ ወደ ቤት በሚገባበት በዛን ሰዓት ወንጀሉን የፈጸመው ብሩክ ነው ተብሎ እንዲባል ወይም ደግሞ ብሩክ በዚህ ጥርጥር ውስጥ እንዲገባ ሰዓት ጠብቃ ይሄ ነገር በሷም ይሁን በሌሎች ሰዎች እንዲፈጸምና እንዲደረግ አድርጋለች። ይሄንን ደግሞ ብሩክ ከሰማው ነገር አንጻር ለፍርድ ቤቱ መቼ መናገሩ የማይቀር ነው የማይቀር ነው ምክንያቱም በወንጀለኝነት ተጠርጥሮ ነው ለስድስት ወር እዛ ሲማቀቅ የነበረውና በኋላ ግን ነፃነህ ተብሎ የተለቀቀው። እሱ ነፃነህ ተብሎ ከተለቀቀ መቼም በዚች ሴት በመቅደስ ግድያ ውስጥ ሞት ውስጥ እጆች አሉ። እነዚህ እጆች የእህቷ የእህቷ እጆች ሊሆኑ ይችላሉ፣ አሊያም ደግሞ እህቷ ቀጥራ ያመጣቻቸው እጆች ሊሆኑ ይችላሉ። ግን ፖሊስ በዚህኛው ዙሪያ ክትትልን አድርጎ በዚህ ሴት ሞት ምክንያት ፍትህ ሊያሰፍን ያልቻለበት ምክንያት ነገሩ እስከ ዛሬ ድረስ የመቅደስ እህት በእንደዚህ አይነት እንደፈለገች እየፋነነች ለወንጀል ማስፈጸሚያና መፈጸሚያ ብሯን እንደ ውሃ እየረጨች እንድትኖር ለመቅደስ እህት ነፃነት የተሰጠበት ምክንያቱ ምንድን ነው? መቼም እኛ እንኳን ታሪኩን መከታተል ከጀመርን ጊዜ ጀምሮ በንስር አይን ቻናል ልዑል ከሚያቀርበው ታሪክ ተነስተን ለመቅደስ ሞት ምክንያት ወይም ለዚህ ወንጀል ምክንያት እራሷ እህቷ እንደሆነች ደምድመናል፣ አረጋግጠናል። ፖሊስ ግን በዚህ ነገር ዙሪያ እንዴት ነው ክትትል ያላደረገው? እንዴት ነው እህቷ እስከዛሬ ድረስ በነፃ እንደዚህ እየፋነነች ማንንም በገንዘቧ እያገተች እየገዛች እየደለለች እንድትኖር እድሉን የተሰጠበት ምክንያቱ ምንድን ነው? ለምንድን ነው ፍትህን ለማስፈን እንቅስቃሴ ያልተደረገውና? ይሄ ታሪክ እነ ልዑል እጅ እንዲገባ እስኪገባ ድረስ ነገሮች የዘገዩበት ምክንያት ምንድን ነው? እውነት ፖሊስ ይህንን ነገር ተከታትሎ አጣርቶ ፈትሾ ፈትኖ ህይወት የምትባለው እህቷ ነፃ እንደሆነች አረጋግጦ ነው ወይንስ ነገሩ በሌላ በሌላ ነገር ተለባብሶና ተሸፍኖ ሟች ሞታ ፍትህ ሳይሰፍን ቀርቶ እንደገና የሟች ባል ደግሞ በዚህ መልኩ እንዲታገት በዚህ መልኩ ስቃይ ውስጥ እንዲገባ መንገድ የተከፈተበት ምክንያት ምንድን ነው? የእኔ ጥያቄ እንዴት እስከ ዛሬ ድረስ የብሩክ እናት እህት የብሩክም ሕይወት እራሱ ስቃይ ላይ እንዲሆንና በዚህ መከራ ውስጥ እንዲቀር የተታፈነበት ጉዳዩ የታፈነበት ምክንያቱ ምንድን ነው? አልገባኝም። እኔ ከዚህ ታሪክ ጥያቄ የፈጠረብኝ ነገር ይሄ ነው። አልገባኝም። እሺ ብሩክ በጉዳዩ ላይ እጁ እንደሌለበት ተረጋግጦ ከተለቀቀ ነፃነት ተብሎ ከተለቀቀና ነፃ ሰው ከሆነ በዚህ ሴት ግድያ ውስጥና ሞት ውስጥ ግን እጆች አሉ እነዚህን እጆች ያልተፈለጉበት ምክንያት ምንድን ነው? ህይወት የምትባለው የመቅደስ እህት እስከ ዛሬ ድረስ በእንደዚህ አይነት ድርቅና እና በእንደዚህ አይነት መፋነን ውስጥ እንድትሆን የተተወችበትስ ጉዳይ ምንድን ነው? ለምንድን ነው በዚህ ጉዳይ ላይ መሰራት የተገባውን ስራ የህግ አካላት ያልሰሩት? እስከ ፍጻሜ እስከ ግብ ድረስ ሄደው ለዚች ሟች ፍትህ እንዲሰፍን ያልተደረገበት ምክንያት ምንድን ነው? ዛሬ እኮ ፖሊስ ሊሰራ የሚገባውን ስራ እነ ልዑል እነ ዱካሾ እነ ዘላለምና ሌሎችም አሉ እየሰሩ ያሉት እነሱ ናቸው። እንዲህ እንዲህ አይነት ነገሮች በእንዲህ አይነት ምክንያት የሚቀሩበት በእንደዚህ አይነት ሁኔታ የሚቀሩበት ምክንያት ምንድን ነው? ለምንድን ነው ለምንድነው አንድ ጥግጋ ያልተደረሰው በዚህ ወንጀል? ለምንድነው አንድ ጥግጋ ተደርሶ የመቅደስ ገዳዮች ለፍርድ ሊቀርቡ ያልቻሉበት ምክንያት ምንድን ነው? የህግ አካላት ፖሊስ፣ ይህች ሟች በባለቤቷ አጅ እንዳልተገደለች አረጋግጠው እሱ ነፃ ከለቀቁ ሌላውን እርምጃ ለምንድነው ያልሄዱት? ለምንድነው ያልሄዱት? ምክንያታቸው ምንድን ነው? እነ ልዑል ተገኝተው የብሩክ ቤተሰቦች ጉዳያቸውን ወደ እነ ልዑል ይዘው ባይመጡ ኖሮ የዚች የሟች ነፍስ ፍትህ አታገኝ ልትቀር ነበረ ማለት ነው። እንዲሁ ነገሮች እየተደፋፈኑ እየተሸፋፈኑ ገዳይና አስገዳዮች የተፈቀደላቸው ይመስል እየፋነኑ በምድሪቱ ላይ እንዲኖሩ በር እየተከፈተ ነው ያለው። ኢትዮጵያ ውስጥ ምን አይነት ስራ ነው እየተሰራ ያለው? ምድሪቱ ለወንጀለኞች ብቻ እየተፈቀደች እስኪመስል ድረስ ነው እየሰማን ያለነው ታሪክ በነ ልዑል በሚያቀርቡት እነ ዱካሾ በሚያቀርቡት ንስር ዓይን ቁጥር ሁለት ወይም መብረቅ በሚባለው ቻና ላይ የምንሰማው፣ ሌሎችም በሚያቀርቡት ታሪክ ላይ ስንሰማ ምድሪቱ በቃ ለወንጀለኞቹ ክፍት ተብላ ተሰጥታ ወንጀለኞች እንደፈለጉ እየፋነኑ የሚኖሩባት ሌላው ሕዝብ ደግሞ በእነሱ መከራና አሳሩን እየበላ እንዲኖርባት የተፈቀደች ምድር ነው እየመሰለች ያለችው ኢትዮጵያ። የሕግ አካላት ማጣራት የሚገባቸውን ነገር ሳያጣሩ ቀርተው እንደገና ለብሩክ መታፈንና ለብሩክ መታገት ነገሮች ሊመቻቹ የቻሉበት ምክንያት ምንድን ነው? ምንድን ነው የተሰራው ስራ? ለምንድን ነው ሕይወት እስከ ዛሬ ድነስ ድረስ በነፃና በነፃነት እየተንቀሳቀሰች እየተመላለሰች አለችው ለምንድን ነው ወይስ ምንድን ነው ነገሩ ተሸፋፍኖ የቀረበት ምክንያትና ይሄ ታሪክ ይሄ የፍትህ ጥያቄ እነ ልዑል ጋ እስኪደርስ ድረስ የዘገየበት ምክንያት ምንድን ነው? በጣም ስሜታዊ ሆኜ ነው እየተናገርኩ ያለሁትና በጣም ግራ ስለገባኝ ማለት ነው። ለምንድን ነው ለምን የመቅደስ ወይም የሟች ሰራተኛ የነበረችው ሴት መቅደስ በሞተችበት በዛኑ ዕለት ወደ ፖሊስ ጣቢያ ሄዳ ለፖሊስ ቃሏን እንደሰጠች ተናግራለች። ለነልዑል የነገረቻቸውን ያንን ቃል እዛው ፖሊስ ጣቢያ ሄዳ እንደተናገረች በነልዑል ቻናል ላይ ተመልክተናል። እሷም ከተናገረችው ብሩክም ከተናገረው አንጻር ነገሮች ወደ እህትየው ወደ ሄዋን አያደሉም ወይ? የመቅደስ አሟሟት ምክንያት የሚያነጣጥሩበት ወይም የሚያሳዩት ፍንጭ አለ። እንዴት ነው እስከዛሬ ድረስ ምንም ሳይባል ምንም ሳይደረግ እንዲሁ ነገሩ የተለቀቀውና እንደገና ሌላ ጥፋት መቅደስ ማጥፋት የጀመረችው እንደገና ሌላ ጥፋት የመቅደስ ሕይወት ማጥፋት የጀመረችው ሌላ ወንጀል እንድትጀምር የተደረገችበት ምክንያት ለምንድን ነው? መቼም የብሩክ እጆች መቅደስን ካልገደሉ ሌሎች እጆች ግን መቅደስን ገድለዋታል። እነዚህ እጆች ተፈልገው ለዚህች ሟች ለዚህ ቤተሰብ ፍትሕ ሊሰፍን ያልቻለበት ምክንያት ጥያቄ ሆኖብኛል። ስለ አዳመጣችሁኝ አመሰግናለሁ። ያው ውስጤን በጣም ወጥሮ ይዞት ስለነበረ ይሄ ጉዳይ ለምን የሚለው ጥያቄ ማለት ነው። ስለ አዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት መስጫው ስራ አስቀምጡልኝ። አመሰግናለሁ።